ሰላም አለይኩም ወረህመቱላሂ ወበረካቱ እ ዛሬ መናገር የምፈልገውን ትችት ነው። በጠቅላይ ሚኒስትራችን አብይ አህመድ የተናገረው ቃል ትችት ነው መናገር የምፈልገው ድሬደዋ የኦሮሞ ነች። የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እ ከኔ በፊት እንደሰማሁት ክልል የትም ቦታ የተጻፈ ቦታ ሰምቼም አላውቅም። በእኔ ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማውቀው እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ያየው መሰለን ያንን ቃል እና መቼም ድሬዳዋ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 ሱልጣኖች አሉ። እኛ በሰላም እንኖር። ሀገሪቷን ደግሞ ተራው የሶማሌ ስለሆነ በጥበጣው ይቅርና በሰላም እኛ እናስተዳደር።